በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ። አሜን። አንድ አጭር ነገር ልንገራችሁና ወደ ግጥሚ አልፋለሁኝ። ሰሞኑን ድላስ ጉብኝና የጉዞ ወኪል የአምባሳደርነት ሹመት ሰጠኝና ኢየሩሳሌም እንድሄድ ጋበዘኝ። ከእናቴ ጋር ሄድኩኝና ከቤተልሔም እስከ ጎሎጎታ ሁሉንም ስፍራዎች አየን። ከእናቴ ጋር ደስ የሚል ጊዜ አሳለፍን። ከዚያ በኋላ ጉዳዩን ጨርሰን ስንመጣ ሐሙስ ለሊት ወደ አርባ አጥቢያ እኛ አየር ላይ እያለን እስራኤል ወደ ኢራን እየተኮሰች ነበረና አዲስ አበባ ስንደርስ ይህ ሁሉ ሲሆን እኛ አናውቅም። ከዛ እግዚአብሔር ዛሬ እዚህ ያቆመኝ ከዛ ሁሉ ትርምስና ሁከት በኋላ እንደሆነ ገመትኩኝ። ስለዚህ በእናንተ ፊት እግዚአብሔር ላመሰግን እወዳለሁ። አመስግኑልኝ። እንዲሁ በመላው ዓለም ያላችሁ በስሜ የምስጋና ስጦታ ለቤተ ክርስቲያኑ እንድታደርጉ እማጸናችኋለሁኝ። እግዚአብሔር ዓለምን ሁሉ፣ ሕዝብን ሁሉ ይጠብቅ። ይህን ግጥም ማነብላችሁ የተዘጋጀሁበትን ሳይሆን ከዛ በኋላ ከሁኔታው በኋላ የጻፍኩት ነው። ትናንትና ከነጩ ቀሚሴ ስር። አመሰግናለሁ። ከመዝሙሩ ጋር አብረን እንላለን። እሺ መዝሙሩ መዝሙሩ ላይ ኩል እንላለን። ከነጩ ቀሚሴ ስር ፀዕዳው ከሚያበራ ከሽቶዬ ክርክፋት አውድ ከቅርብ ሩቅ ከሚጣራ ከሰው ዘንድ ካስሞገሰኝ ፈ ከሚያስብል ስብእና አቤት ጸዳል አቤት ውበት አቤት ያላት ትሕትና እኔ እናንተ ብቻ ስናውቅ የእርምጃዬን ከንቱ ዳና ዘለለት ስትከረክም ደጋን ልቤን ስታቀና ስንፍናዬን ተረማምደህ ለምሻ ቅስሜን ልታጸና ወድሻለሁ ትለኛለ ያውም ለእኔ ደግሞ ገና የምስጋና የውዳሴ አንደበት ቃል ልታሳጣኝ በበደል ፍርድ የፈንታ ጅራፍ ሳይሆን ፍቅር ቀጣኝ። ነጩ ቀሚሴ ስር ጥለት ጥበብ ካደመቀው ወርቀ ዘቦ ዛጎል ዱቃ ሸማኔ ካረቀቀው ዝና ክብር ከለበጠው ከሸሸገው ክፋት ጉዴን አይኖች ግን ይነግሩኛል ይሰብከኛል መወደዴን ትወገር ትሰቀል ብሎ የሰው ከንፈር እንዳይከሰኝ ጥኑ ፍቅር ሊታደገኝ ሳልብ በደል ቀድሞ ካሰኝ ምሕረትህ ተገድግዶ ወጋሪዎች የፊት ተዋሰኝ ላደረግከው ለዋልክልኝ ተመስገንስ መች ይበቃል። ትናጋ ስር ተወሽቆ ይርዳል ሊማሟል ቃል ለዓመታት ያሰረኝን የትወሰድከው በሽታዬን ተነ ስትል የተነሳው ያጸናኸው ትከሻዬን ተሸክሞኝ የነበረ የተጣበቀኝ አልጋዬ ተሸከመው ባልከኝ ጊዜ ተሸከምኩት በተራዬ ሲላምብቤ ቅዱስ ቃሉን የዳሰስኩት ሄጄ በእጁ የማረው ነው የማረኝ እርሱም የእርሱ እኔም ልጁ ትዕግስትን ተላምጄ ድኩም ልቤ ሲደነድን በኮረብታው የጠበከኝ የአይን በሮች ሳይከደን እንድመለስ ትራራለህ መች ታርፋለህ እኔ ሳልድን።

ግፊያው መሃል አታጣኝም ኃይል ወጣል ከልብስ ስር ያገኘኛል አይተወኝም። እንደምንም ተሽለቅልኬ ቀሚስህን ስጨብጠው የሚፈሰው ደም ደሜን አምነዋለሁ እንዲያደርቀው ሙት እምነቴን ልታነቃ በልቤ ላይ ፍቅር ልትጽፍ እንጂ በጠረኔ የምታገለኝ ሰው አይደለም የምትጠየፍ። የአንተ ሆኖ እንደ መጽደቅ ከእግሮች ስር እንደ መውደቅ ምናላት ዓለም መደሰቻ ፍትሕ ያለህ አንተ ብቻ የምስጋና የውዳሴ አንደበት ቃል ልታሳጣኝ በበደል ፍርድ የፈንታ ጅራፍ ሳይሆን ፍቅር ቀጣኝ አንተ እኮ ነመሻገሪያ መታበራ ጥቁሩን ቀን አንተ ብቻ የምትፈውስ የምትከልል ከሰቀቀን አንተ እኮ ነህ ጠበቃ የሚጠሩ ለዋስትና አንተ ብቻ ሁነኛ ዛሬም ነገም ትናንትና አንተ ብቻ አንተ ብቻ አንተ ብቻ ዘማሪ ዘማሪያን ዘማሪያን ዘማሪ መላእክት ያሰማ ያሰማልን እህታችን ተወዳጇ የምናከብራት ከብራት ገጣሚት ምስራቅ ተረፈ በግጥሙ አስተምረናለች። እልል ብላችሁ እግዚአብሔርና አመስግኑ አለኝ።